እምቢ አለ ሸበካ እየተቆራረጠ ነው ሸበካ እያወጣ ነው ሸበካ ያወጣል ያስገባል ሸበካ እምቢ አለ ያስገባኛል ያስወጣኛል ሸበካው ሸበካ ሸበካ ሸበካ ሸበካውን በረንየ እንደ ሰዎች ሲሳደቡ ምን ያለው የአንድ ብር ሸበካ ሞልቶ እንትን ይላል ይላሉ። የአንድ ብር ሸበካ እኮ የለ። በአንድ ብር ሸበካ ፎ ምንትዬ ይላል። እንደዚህ ይላል ይባላል። የአንድ ብር እኮ ሸበካ የለም እንዴ! አሁን ሲጀመር ዝቅተኛ ስራ ምናምን ብር ነው ስራ ምናምን ሪያል ነው ሸበካ ዝቅተኛ ያለው እሷም ሁለት መቶ እንትን ሜጋባይት አንድ ጂጋባይት የአንድ ብር ሸበካ የአምስት ብር ሸበካ ሞልቶ ይላል። አዲ ቤተሰብ ሲገባ በሉና እንደ ላይክ አድርጉኝ ብዙ ነው። ለምሳሌ ሀያ ሰው ቢገባ ሀያችሁም ላይክ አድርጉኝ። ኦኬ ችግር አለው? አከፍሉበት ሸር ኮፒ ያረጋል። ይህ ሸር ማድረግ የደረሳችሁ አንድ የመታችሁ ላይክ አድርጉልኝ። የደረሳችሁ ሁሉ መታችሁ ላይክ አድርጉ። ኦኬ፣ አዲ ላይክ ኤንድ ሰብስክራይብ፣ ላይክ ኤንድ ሰብስክራይብ

እራስዎ አለ ላይክ እያረጋችሁ፣ አረ ላይክ አርጉ። ተው ተው አከፍሉበት። አረ ምን ሆኖ ነው ሸር የደረሳችሁ ሁሉ መታችሁ፣ ላይክ አርጉልኝ። እንደ ላይክ ላይክ ኤንድ ሰብስክራይብ። ኦኬ፣ ላይክ ኤንድ ሰብስክራይብ። እኔ ዝሮ ሰብስክራይብ ያልመለስኩት ተማሽም ያልመለሰልኝ አለ የሚል የለም። ሰብስክራይብ ያልመለሰ ያልመለስኩለት ሰው አይኖርም። እርግጠኛ ሆኝ መልሳለሁ እኔ በትክክል አለም አለም ይኸው ሲዝህ ያእርብ ክስ መልሳለሁ። ያልመለስኩ ሲጀመር አንድ አይኖርም፣ አንድም አይኖር ያልመለስኩለት። እነሱ ግን ስንት ሺህ በልተው ውጠው ዝም አሉ። ዝም ዋጤ አድርጋቸው እና አንበሳ አንበሳ ያወጥም ዘንዶ ነው የሚወጣቸው ዘንዶ። መልሱ ብያለሁ። ሰብስክራይቢን ያልመለሳችሁ መልሱ የሰው ሀቅ ማለት ነው እንዲህ ሰው ሊደማመር፣ ወይም ላይክ ያደርጋችሁ ላይክ የሚያደርገው ሊደማመር፣ ሰብስክራይብ ማለት ሊደማመር አብሮ ለማድረግ አንተ ለማለት ስበሳችን እንተዳደግ ኮሜንት ላይ ጻፉልኝ። አሁን ስምንት ሰው ገብቶ ነበር ተስምንት ምንም አንድም ላይክ የለም። ወይጭ ዱንያ ላይች ምድር ይደብራል። ላይ ካርጉ እናንተ።

ላይ ታረጋችሁ አድርጉ ካላደረጋችሁ የራሳችሁ ጉዳይ መድረቅ ነው። እናንተ ጋር የሰው ልጅና እንስሳ አንዴ ተተነገረ ሀላስ በይ ነው።

ላይክ ማረጉንታዋችሁት ላይክ ማረጉንታዋችሁት ማለት ነው።

ሐሳብና ስታይል ካላችሁ ኮሜንት ላይ ጻፉልኝ፣ ኮሜንት ላይ ጻፉልኝ፣ ያዋሩኝ።